ጤና ይስጥልኝ። ይህ ኢትዮ ፎረም ነው። መከላከያ ማምሻውን ባወጣው መግለጫ ብርጋዴር ጀኔራል ምግበይ ኃይለ በአማራ ክልል ስድስት ዞኖች ውስጥ አገዛዙ ጽንፈኛ የሚላቸውን የፋኖ ታጣቂ ኃይሎች በአንድነት ዘመቻ ስር አስተባብረውብኛል፣ አይዞህ ብለው ጽንፈኛውን አደራጅተውብኛል ማለቱን ተከትሎ ኢትዮ ፎረም ለጄኔራሉ ደውሏል። እናም ጄኔራል ምግበይ ከፋኖ ጋር ስላላቸው ግንኙነት፣ በኤርትራ በኩል ይሸጣሉ ስለተባሉት ወርቅ፣ በአዲስ አበባ ደርድረዋቸዋል ስለተባሉት ፎቆች ጠይቀናቸዋል። በመከላከያ ውስጥ ለዓመት በኃላፊነት የሰሩት ጀኔራል ምግበይ የብልጽግና መንግሥት ባወጣው መግለጫ ግን ወታደራዊ ዕውቀት የሌላቸው ብሏቸዋል። ስለዚህ ጉዳይ ተጠይቀው በፈገግታ ታጅበው መልስ ሰጥተዋል። በመከላከያ ውስጥ በነበራቸው ኃላፊነት አሁን ያሉትን የብልጽግና ጀኔራሎች አዛዥና አስተማሪ ሆነው እንደሰሩ የሚናገሩት ጀነራል ምግበይ እነዚህ ሰዎች እነማን ናቸው ለሚለው ጥያቄ ምላሽ ሰጥተዋል። ለደቂቃዎች አብራችሁ በመቆየት ቃለ ምልልሱ እንድትከታተሉ እንጋብዛለን። በጣም አመሰግናለሁ ጀኔራል። በአሁኑ ሰዓት የት ነው ያሉት? በመደበኛ ስራ ትግራይ ነው ያሉት፣ መቀሌ ነው። በመደበኛ ስራ ላይ ሲሉ በቅርቡ በአቶ ጌታቸው ደብዳቤ መታገደው ተገልጾ ነበር። ስለዚህ ታግደውም ስራ ይሰራሉ ማለት ነው? ታጋች አይደለንም። በዚህ ካልይ መደበኛ ስራችን የጸጥታ ስራ ነው። የጸጥታ ስራ እንዳንሰራ የሚያደናቅፍ ነገር ብዙም የለም። የጊዜያው መንግስትም የጋራ ነው፣ የትግራይ ህዝብ ከፕሪቶሪያው ውል ጋር ተያይዘው የሰራዊት አባላትም፣ ቲፒኤልኤፍም፣ የውስጥና የውጭ ምሁራንም የትግራይ ተወላጆች ማለት ነው ስፖሻል የጄስቲስ የተፈካካሪ ድርጅቶችም በጋራ ሁነን ቋቋም ነው እና እኛ ራሳችን የጊዜያው መንግስት አካል ነን ስለዚህ በግለሰብ ደረጃ አይደለም የኛ ጉዳይ የሚወሰነው፣ የጠቅላላ የራሳችን አደረጃጀት እያሰራራለን እና አሁንም ስራ ላይ ነው ያለሁት። መደበኛ የጸጥታ ስራ ነው ያለሁት። ያው ከዚህ በተጨማሪ ማምሻውን መከላከያ ባወጣው መግለጫ በአማራ ክልል ውስጥ ዘመቻ አንድነት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 ክልል ያለን ኃይሎች ያ ህግ አክብረን ነው እየሄድን ያለ ነው እና መንግስት ግን መንገድ የሰላም ስምምነቱ እንዳይሳካ ከሚሰሩ ግለሰቦች ውስጥ አንዱ አድርጎ እርስዎን ከሶታል አይ እኔ እንደዛ አይነት አይነት አይደለሁም አንደኛ የትግራይ ህዝብ ጥያቄም እንቅስቃሴም በግለሰቦች አይወሰንም በፍጹም እሱ ነው ስህተቱ ምክንያቱም እኛ አግባብ ያለው አደረጃጀት ያለንን እና ፕሮቶሪያ ውል መሰረት ነው ሁሉም ነገር እየሄደ ያለው ስለዚህ ከፕሮቶሪያ ውል ውጭ ያለ አግባብ ከኤርትራ ይባላል አንዳንዴ አንዳንዴ ከፋኖ ደግሞ አሁን የመጣል ሌላም ሊመጣ ይችላል እንደዛ አይደለንም እኛ ሊሆንም አይችልም አናረገውም በፍጹም ይሄ ደግሞ ይታወቃልም ስለዚህ ከውል ፕሮቶሪያ ከስምምነቱ ውጭ የሚደረግ እንቅስቃሴ እንታገላለን፣ እናስተካክላለን፣ ወደ ትክክለኛ መንገድ እንዲገባ ጉዳዩ ነው። እንደ ሰራዊትም ከፋኖ ሁሉም ነገር ተግባራዊ እንዲሆን የምንጠር ነው። ስለዚህ የፋኖ የሚባለውን እንቅስቃሴ ራሱ የሆነ እንትን ይነረው ይችላል። እኛ ከፋኖ ጋር ከአግባብ ውጭ ግንኙነት የለን። ግልጽ ለመናገር አንድም የፋኖ አመራር ከኔ ጋር ምንም አይነት ግንኙነት የለው። አላረገውም። ገቢም አይደለም። በመንግስት መግለጫ ላይ በአዲስ አበባ ውስጥ ፎቆች ደርድሯል፣ በኢህአዴግ ዘመን በሌብነት ስሙ የታወቀ ነው፣ በአሁኑ ሰዓትም በዱባይ ቤት ሊሰራ እና ሊገዛ እንደዚህ እየተዘጋጀ ነው የሚል ይዘት ያለው መልእክትም አለ። በእርግጥ በአዲስ አበባ እነዚህ ፎቆቹ ከነበሩ የት አካባቢ በምን ሁኔታ ነው ያሉት? አሁን መንግስት ወርሷቸዋል ወይስ መንግስት አግዷቸዋል? እንዴት ያለ ይዞታ ነው ያላችሁ ፎቆች? እንደ ማንኛውም ዜጋ መደበኛ የሆነ ቦታ አለኝ። ምንም መንግስትም ያውቀዋል። ከዚህ በፊትም መከላከያም እያለሁት በኢትዮጵያ መከላከያ ውስጥ እያለውም የነበረ ቦታ ነው። ከዛ የተለየ ነገር የለም። መንግስት ከዚህ በፊት በነበረ ጦርነት እንደ ማንኛውም የትግራይ በዚህ ጦርነት የተሳትፈዋል በሚል ታጉደው ነበር፣ ኋላ መንግስት በአግባቡ የለቀቃቸው ናቸው። ስለዚህ የተለየ ሀብትም ያለኝ ሰው አይደለሁም። በቢዝነስ ውስጥ ነበር ለተወሰነ ሰባት ስምንት አመት፣ በዛ ከቢዝነስ ጋር ተያይዞ አንዳንድ የተወሰነ ቤተሰብ የሚያስተዳድርበት አቅም ለመገንባት ሞክሬ ነበር። አልተሳካም በተፈጠረ ሁኔታ። ስለዚህ የተለየ ሀብት ያለኝ ሰውም አይደለሁም። ፍጹም ውሸት ነው። ፍጹም ፍጹም እንደዚህ አይነት ካራክተር ያለ ሰውም አይደለሁም። ብዙ ሰው ያውቃል በቅርብ ከድሮ በትጥቅ ትግልም ከዛ በመከላከያ በነበርኩበት ጊዜም ከዛ በኋላ አሁን በዚህ በትግራይ ባለው የሶስት አመት ማለት ብ ያለፈው አራት አመትም በትግራይ ውስጥ ነው ያሉት ከተለያዩ የጸጥታ መዋቅር ያሉ ጓደኞች አብረን ነው የምንሰራ እና ከህግና ከስርዓት ውጭ ያለ አግባብ ሀብት የሚያካብት ሰውም አይደለም። ድሮም በመከላከያ እያለሁም ይታወቃል። አሁን እንደዛ አይነት ሰው አይደለም። በአሁኑ የመከላከያ መግለጫ ላይ በኤርትራ በኩል አድርጎ ወርቅ እየሸጠ ይገኛል ሲልም እንዲሁ በመግለጫው ላይ ተገልጾ አይቼዋለሁ። ፍጹም ፍጹም እንደዛ አይነት ውስጥ የሚገባ ሰውም አይደለሁ። ፍጹም ፍጹም ያልኩ ነው። በፍጹም ህገወጥ ወጥ በሆኑ ተግባሮች ላይ በትግራይ ውስጥም በኢትዮጵያ ትግራይ አሁን ባለሁበት ቦታም ቢሆን ድሮ በመከላከያም በነበርኩበት በቢዝነስ ዓለምም በነበርክበት ሁሉም ነገር በአግባቡ የሚሄድ ህጋዊ ሰው ነኝ እና ይሄ ወርቅ የሚባለውም ጠቅላላ ፍጹም ፍጹም አሉባልታ ነው። ከኤርትራ ጋርም ምንም አይነት ግንኙነት የለኝም። ከኤርትራ ጋ መገናኘት በትግራይ በኩል ስርዓት ያለው ህዝብና መንግስት እና ሰራዊት ነው ያለው ስለው በሆነ መንገድ የተነሳ የሆነ ሰው ከኤርትራ ጋር እየተገናኘ የትግራይን ጥቅም በረዥምም በአጭርም ምን ጥቅም አለው ብሎ በደንብ ገምግሞ የሚሆን ከሆነ በአግባቡ የማይሆን ከሆነ ደግሞ ምክንያቱ ውል አለ የፕሪቶሪያ ውል ስላለ ከኢትዮጵያ መንግስት እሱ ተከትለን ጥያቄያችን በአግባቡ እንዲመለስና ከኢትዮጵያ ያለንን ጉዳይ በአግባቡ መልክ ሳናሲዝ ወደ ግራና ቀኝ መሄድ የምንችል ሰዎች አይደለንም። ይሄ ጉዳይ እየመጣ ያለ ከአጀንዳ ለማስወጣት ነው። በግልጽ በሆነ በተለያየ መድረክም ገልጫ ያለው የትግራይ ህዝብና የትግራይ ጸጥታ ኃይሎች፣ የትግራይ የፖለቲካ ኃይሎች ከአጀንዳ ለማስወጣት የሚደረግ ጥረት ነው። አጀንዳው ምንድን ነው? የእኛ አጀንዳ በፕሪቶሪያ ውል መሰረት ነፃ ያልወጣ ህዝብ ነፃ እንዲወጣ፣ ምዕራብ ትግራይ፣ ጸለም ትራያ ወደ ስታተስ ኳ አንተ ይመለስና ህዝቡም የተፈናቀለ ህዝቡም እንዲመለስ፣ ከዛ በኋላ ህገ መንግስት መሰረት ተደርጎ የትግራይ ህዝብ ወደ ምርጫ እንዲገባና በፌዴራላዊ ህገ መንግስት መሰረት አንድ ክልል ማግኘት የሚገባውን ህገ መንግስታዊ መብቶች በአግባቡ እንዲገበር፣ ከዚህ በፊት ለጦርነት ምክንያት የሆኑ ጉዳዮችም እንዲፈቱ፣ የትግራይ የመልሶ ማቋቋም ስራ በአግባቡ እንዲፋጠን ከዛ ወደ ምርጫ እንድንገባ ከዛ በኋላ ዲዲአርን በአግባቡ ለትግራይ የሚገባትን የጸጥታ ኃይል ትተን የቀረውን ኃይል ደግሞ በአግባቡ በዲዲአር ወደ ሰላማዊ ኑሮውን እንዲገባ ከዛ በኋላ ፖለቲካል የሆነ ኔጎሲሽን የሚያስፈልጋቸውን ድርድር የሚያስፈልጋቸው ነገሮችን በአግባቡ ተደርጎ ከፌዴራል መንግስት የትግራይ መጪ እድል ቀጣይ እድል ህገ መንግስታዊ በሆነ መንገድ መፍትሄ እንዲያገኝ ማድረግ ነው። ይሄ ነው የምንፈልገው። ይሄ በአግባቡ ሳንፈጽም እና ውል ፕሪቶሪያ በአግባቡ እንዲፈጸም የማድረግ ነው። ያ ለማድረግ ደግሞ የውስጥ ጸጥታ በአግባቡ የመጠበቅ ድንነት የመጠበቅ ህዝቡ ቀጣይ እድሉ ማስተካከል ነው የምንፈልገው እኛ። ይሄ ነው ይሄ ነው አጀንዳችን። ከዚህ ውጭ ለምድን ነው እኛ ከኤርትራ ጋር ሁነን ኢትዮጵያ መውጋት፣ እንደገና ከኢትዮጵያ ጋር ሁነን፣ እንደዚህ አይነት የሚባል አጀንዳ ትግራይ ውስጥም የለም፣ አክቹዋሊ የለም። ዋናው አጀንዳችን የራሳችን ብሔራዊ አጀንዳ አለ። ያ አጀንዳ እንዲተገበርልን እንዲፈጸም ከኢትዮጵያ መንግስት ጋር ሰላማዊ በሆነ መንገድ እና በፕሪቶሪያ ውል መሰረት ጉዳዩ መጨረሻ እልባት እንዲያገኝ ነው ጥረታችን። ከዚህ አጀንዳ ማስወጣት ነው ጥረት እየተደረገ ያለ። ከዚህ አጀንዳ እንድትወጡ እየጣራ ያለው አካል ማን ነው? የትግራይ ጊዜ መንግስት ወይስ የፌዴራል መንግስት ወይስ ሌላ አካል? ከዚህ አጀንዳ እንድንወጣ የሚፈልጉ የተለያዩ የጊዜው መንግስት አባላትም ሊሆን ይችላሉ፣ ከፌዴራልም ሊኖርበት ይችላሉ። ነው የአይነት ኢንተረስት ያለው ኃይል ማለት ነው በዚህ ቃል አሁን ገለ ገለብዬ አይደንቲፋይ ማድረጉ ጠቃም ላይሆን ይችላል። ግን ያ አይነት ኢንተረስት ያለው ኃይል ነው ወደ እንደዚህ አይነት ነገር እያስገባን ያለ ዳግም ጦርነት እንዲከፈት በትግራይ ፍላጎትም የለን። እውነት ልንገር፣ የትግራይ ሕዝብ ተመልሶ ወደ ጦርነት እንዲገባ ፍጹም ፍላጎት የለውም። የትግራይ ሕዝብም የለውም፣ ሰራዊትም የለውም፣ አመራሩም የለውም። እየተገፋፋን ወደ አላስፈላጊ የሆነ አጀንዳ እንገባ እየተደረገ ነው የሚል እምነት ነው ያለኝ። ወደ አላስፈላጊ አጀንዳ እንገባለን ሲሉኝ ምን ማለት ሆነው? አላስፈላጊ ስልህ ብዙ ነገር ነው፣ ከዋናው አጀንዳ እንወጣለን። ምክንያቱም የፌዴራል መንግስት ከኛ ጋር ያገባው ውል አለ፣ እኛም የገባንበት ውል አለ፣ እኛም ተግባራዊ ማድረግ አለብን። የፌዴራል መንግስት ይሄ ጉዳይ ሰላማዊ በሆነ መንገድ መጨረሻ እንዲደርስ ማድረግ አለበት እንጂ ወደ አላስፈላጊ ነገር ስልህ ከፕሪቶሪያ ውል ውጭ ነገሩ እንዲሄድ እና ተመልሶ ክልሉ የትርምስ ክልል እንዲሆን የማድረግ እንቅስቃሴ ነው የሚመስለኝ። ይሄ ደግሞ ጥሩ አይሆንም። ለኢትዮጵያ መንግስትም ጥሩ አይደለም፣ ለትግራይ ህዝብም ጥሩ አይደለም። የህወሓት አምሳኛ መሰረተ በዓል ሲከበር በአንድ ሲምፖዚየም ላይ ተካፍለው ይህንን ዘመቻ የሚከፍቱብን የትግራይ ህዝብ በህልውና መቆየት ያንገበገባቸው ናቸው ብለው ነበር። የትግራይ ህዝብ የህልውና አደጋ ያለበት ከማን ነው በአሁኑ ሰዓት? እነዛስ ያሏቸው አካላት ለጊዜው ይሄ ጥያቄ ይቆይልኝ ለሌላ ጊዜ። እርስዎን ጨምሮ የትግራይ ወታደራዊ አዛዦች ስማችሁን ከወርቅ ማውጣትና አሁን መከላከያ መግለጫም ላይ እንደተነሳው በውጭ ሀገርም ህንፃ አላቸው ወዘተ የሚለውን በተደጋጋሚ ያነሱታል። መከላከያም ዛሬ ይህንኑ ገልጿል። ከወርቅ ጋር በተገናኘ የተለያዩ በትግርኛ የሚጽፉ የማህበራዊ ሚዲያ ተጠቃሚዎችም እንዲሁ የእርስዎንና የሌሎች ወታደራዊ ኃላፊዎችን ስም በማንሳት ይገልጻሉ። ቀደም ሲል አብራርተውልኛል፣ ይሄ ነገር እንደሌለ ለምንድ ነው። ከሌለ ይሄ ነገር ለምን የሚነሳ ይመስሎታል? አቶ ጌታቸው ረዳስ በቅርቡ ከግንባር አዛዥነት ሲያግዶት፣ እርሶን በግል አግኝተው ምክንያቱን ነግሮታል? ከዚህ ጋር በተገናኘ ከዚህ ከወርቁ ጋር የሚሆን ከሌላ ምክንያት ጋር የተገናኘ ነገር በቀጥታ እርሶን ያናገረ የመንግስት የስራ ኃላፊ አለ? አላነጋገረኝም። ጉዳይ ፖለቲካ እኮ ነው። ምንም ግልጽ ነው ይሄ ወርቅ ዘረፉ፣ ከኤርትራ ጋር ተገናኙ፣ ዱባይ እንደዚህ ያላቸው፣ ከፋኖ ጋር ተገናኙ ምናምን የሚል እኮ ክሊርሊ ፖለቲካል ኢንቴንሽን ምንም እንትን የለውም። ሌላ ምንም እንትን የለውም። የትግራይ ህዝብ ፖለቲካው ጥያቄዎች የትግራይ ህዝብ ባለፈው ሶስት ዓመት አራት ዓመቱ ማለት ነው። በዚህ ካሊ የራሱ መብት ለማስከበር እየከፈለው ያለው መስዋዕት አለ። የህይወት መስዋዕት አልከፈለም እንጂ በዚህ ሁለት ዓመትም በጣም ከፍተኛ ችግር ነው ያለው። ብዙ ተፈናቃይ ህዝብ ነው ያለው። ገና ጥያቄውን በአግባብ አልተመለሰም። ከፍተኛ የሆነ የኢኮኖሚ የማህበራዊ ችግሮች አሉ በትግራይ። ስለዚህ ወደ ተረጋጋ ኑሮ መግባት አልቻለም። ስለዚህ ወደዛ እንዲገባ ጥያቄ ያለን አካላት አለን። ስሪየስ የሆነ ጥያቄ ማለት ነው የህዝብ ጥያቄ ይመለስ፣ የሀገሪቱ በህገ መንግስቱ መሰረት ሲተዳደር ወደ ኖርማላይዜሽን እንግባ፣ ህገ መንግስቱ ተግባራዊ ይሁን። ያ ያ ስትሮንግ የሆነ ጥያቄና ሀሳብ ያለን ሰዎች አለን። በዚህ ግልል ምንም የሚታወቀ ነው። ስለዚህ ከዛ ለማስዋጣት ያለው አማራጭ የተለያየ አጀንዳ ማንሳት ነው። ከኤርትራ ጋር ሆኖ ኢትዮጵያ ለማውጋት ነው። ወርቅ እየዘረፍ ነው፣ ብረት እየዘረፍ ነው፣ እንደዚህ ሀብት አላቸው እንደዚህ ግንኙነት ወደ እንደዚህ አይነት ነገር እየገባ ያለ በዚህ ካሊ ፍሊር ነው። በቃ እኛ ከዛ አውጥቶ ህዝቡን ባልሆነ መንገድ ተደናግረው በእኛ ላይ ያልሆነ መጥፎ ስሜት እንዲይዝ ማድረግ ነው። እኛ ግን እንደዛ አይደለንም። በቲካሊ እዚህ ትግራይ ተወልደን ያደግን ነን፣ ኢትዮጵያን በአግባቡ የምናቅ ለኢትዮጵያን ያገለገልን ሰዎች ነን እውነተኛ ሀገራውን ብሔራዊ አጀንዳዎቹ በአግባቡ በሰላማዊ መንገድ እንዲፈቱ ጥረት የምናደርግ ሰዎች ና ብዬ ነው የማምነው። ፐርሰናሊ እኔም እዛ ውስጥ ነው ያለሁት። ስለዚህ ይሄ ወጣ ያሉ አንዳንድ ነገሮች የሚመጡ ጀስት ፍጹም እየተሳሳቱ የተሳሳቱና በዚህ አጀንዳ የግልና የግሩፕ ኢንተረስት ያላቸው ሰዎች ነው የሚያነሱት፣ እና ያሳዝናል። የትግራይ ህዝብ ገና ችግሩ ሳይፈታ ወደ እንደዚህ አይነት አሁን ግለሰቦች ነን። እኛ እኮ እኛ ጋ የሆነ ችግር አለ ቢባለን የሆነ እስከ መስዋዕትም የሚደርስ የሆነ አይነት ፕሮብሌም በኔ ጋ ቢኖርም ፕሮብሌም የለውም ችግር አይሆንም። ትልቁ ችግር የሚሆነው የህዝቡ ጥያቄ በአግባቡ አለመመለሱ ነው። ብዙም አልጨነቅበትም ለግሌ፣ ምክንያቱም እኛ ከመስዋዕት በአጋጣሚ የቀረን ሰዎች ነን እንጂ በአስራ ሰባት አመት ብየ ነበር የሰጥ ግልም በአጋጣሚ የቀረንን በኢትዮ ኤርትራ ጦርነትም የተካፈልነን በዛም ጊዜም የቀረንን የአሁኑ የሶስት አመት የሁለት አመት ጦርነትም ልንሰዋበት የምንችል እድል በጣም ሰፊ ነበር አጋጣሚ ነው የወጣ ነው ስለዚህ የግላችን ጉዳይ አይደለም። የህዝቡ ጥያቄ በአግባቡ ሳይመለስ ወደ እንደዚህ አይነት ትርምስ እንዲገባ ዳግም መጋበዝ ግን ጥሩ አይደለም ለፌዴራል መንግስትም አይጠቅመውም ለትግራይ ህዝብም አይጠቅምም ለአካባቢም አይጠቅምም ወደ እውነተኛ መፍትሄ ብንገባ ነው የሚቻለው የሚል እምነት ነው ያለ እንደዛ አይነት አቋም ነው ያለኝ እኔ በግል ብትጠይቀኝ ግን ለማንም ስለእኔ በዝርዝር የሚያውቁት መከላከያም ያለሁት ስድሮን በትቅጥት ትግል በቢዝነስ አለምም አንድ ሰባት ስምንት አመት ቆይቻለሁ። አሁንም በዚህ በትግራይ ያለፈው ሶስት አራት አመት ብጠይቅ የህዝቡ ባህል፣ ታሪክ፣ ማንነት ማቅ ነኝ። ያና ክብሬ የሚሄድ ነኝ ስራ የምሰራ ነኝ አላስፈላጊ ነገር የማደርግ ሰውም አይደለሁም፣ እና ዝም ብሎ ውሸት የሆነ ፕሮፓጋንዳ ነው ባክን በቅርቡ አድዋ ላይ ጀኔራል፣ በተደረገ አንድ ስብሰባ ላይ የትግራይ ሉዓላዊነት ያልተመለሱ ግዛቶችን ማስመለስ የሚቻለው በቀዳሚነት ተፈናቃዮችን ስንመልስ ነው ብለዋል። የፌዴራል መንግስቱ በተግባር ለዚህ ተግባባሪ እንዳልሆነ በተደጋጋሚ ከወሰዳቸው እርምጃዎች አሳይቷል። ተፈናቃዮችን መመለስ የሚሉትን ትግራይን ግዛት ያስመልሳል ብለው ነው የሚያምኑት። ይህንን ለመተባበር ፈቃደኛ ያልሆነ የፌዴራሉ መንግስት እንዴት ነው የሚመለከቱት? እርስዎ ከዚህ አንጻር ማለት ነው ከተፈናቃዮች ማስመለስ ጋር ለምን መሰለ ውል አለን እንዲፈጸም ነው አሁንም ጥረት እያደረግን ያለን። ፌዴራል መንግስት ፍጹም ተባባሪ አይደለም ብለን ሙሉ በሙሉ ወደ ድምዳሜ ያልደረስንም፣ የተለያዩ ጥያቄዎች በአግባቡ እየቀረቡ ነው። በክልሉ መስተዳደርም በፓርቲውም በሰራዊቱም በሁሉም ያ እየቀረበ ነው። ስለዚህ እኒየው እዛው ያለው ነገር አልተቻለም ብለን ከምንዘጋ እስከ አሁን ያለው ጊዜ ብቁ ምክንያት አለው ብዬ አላምን። ምክንያቱም ሶስት ነገር ነው። ተፈናቃይ መመለስ ብቻ አይደለም። እዛ ያለው ህዝብ እኮ የትግራይ ህዝብ አካል ነው። ያ ህዝብ ምዕራብ ያለ ጸለምት፣ ያለ ራያ ያለ ህዝብ ራሱ ነፃ ወጥቶ የክልሉ ህዝብ አካል መሆን አለበት። መሬቱ አይደለም ትልቁ ነገር፣ ህዝቡ ነው። የተፈናቀለ ህዝብ አለ፣ እዛም ህዝብ አለ። ህዝቦቹ ነው ወደ ቦታቸው መመለስ ያለባቸው ራሳቸው በራሳቸው ማስተዳደር ያለባቸው ስለዛ ጉዳይ ላይ ሌላ ጊዜ በስፋት መነጋገር ይቻላል እንቅፋቶች አሉ ፌዴራል መንግስትም በውሉ መሰረት በአግባቡ እየፈጸመ ነው የሚል እምነት የለኝም እኛም የራሳችን የውስጣችን ፖለቲካዊ ፕሮብሌም ስላለ በአግባቡ ጥያቄያችንን ከፌዴራል መንግስት ጋር በመሆን መስራት ነበረብን እኛ የራሳችንም ፕሮብሌም አለን የገለ የገለ ለማለቱ ገና ጊዜው አልደረሰም። በደንብ ክሊር ማድረግ አለ። የራሳችን ፕሮብሌም አለን እኛም በጻጾም ላይ። ስለዚህ ፌደራል መንግስት ፍጹም አይ ያደረገውም ከአሁን በኋላ ብለን ከፕሪቶሪያ ውል ውጭ ጉዳይ ማየት የለብንም። አሁንም በትግል ላይ ነው ያለነው እና እስክንየው የሚል እምነት ነው ያለኝ እስከ አሁን አለመፈጸሙ ግን ያው አሁን ላለው ፖለቲካዊ ፕሮብሌም በትግራይ ውስጥ የራሱ አስተዋጽኦ አለው። በመጨረሻዎቹ ጥያቄዎች ላይ ነው ያለሁት። አሁንም ወደ መከላከያው መግለጫ ልመለስና እሱን ጥያቄ ከማንሳት በፊት በመከላከያ ውስጥ ምን ያህል አመት ነው የሰሩት ጀኔራል? አስራ ዘጠኝ ሰማኒያ ሶስት ኦልሞስት በርከት ደመሰሰ ጀምሮ እስከ ሁለት ሺ ሶስት መጨረሻ እስከ ሁለት ሺ አራት ባለው ኦልሞስት ሁለት ሺ ሶስት መጨረሻ አካባቢ ነው የወጣሁት። በምን በምን ኃላፊነት ላይ ነበር የሰሩት? ወደ አዲስ አበባ ስንገባ የክፍለ ጦር አዛዥ ከነበሩት የትፒኤልኤፍ፣ በዛን ጊዜ ወደ አስራ ሁለት ክፍለ ጦሮች ነበሩ። አንዱ አንዱ እኔ ነበር ከማዘው ከዛ በኋላም በክፍለ ጦር አዛዥነት ነበረ ለረዥም ጊዜ በፌዴራል መንግስትም፣ የአስራ አንደኛ ክፍለ ጦር ኦጋዴንም ነበርኩ መብራቅ። ከዛ በኋላ የሀያ አንደኛ ክፍለ ጦር አዛዥም ነበርኩ በኢትዮ ኤርትራ። ከዛ ስታፍ ኮሌጅ ነበርኩ የመጀመሪያዎቹ በአዲሱ የፌዴራል መንግስት ሲቋቋም ሰራዊት ሲቋቋም ሆለታ የነበረ የመስመራዊ መኮንኖች ማሰልጠኛ ማዕከል አዛዥ ነበርኩ ከኢትዮ ኤርትራ በፊትም ከዛ ኢትዮ ኤርትራ ካለቀ በኋላም ተመልሼ የስታፍ ኮሌጅ ለመጀመሪያ ጊዜ የተቋቋመው እዛ ጃል ሜዳ ያለ የዛ አዛዥ ነበርኩ። ለረዘም ያለ ጊዜ አንድ ስድስት ዓመት አካባቢ በዩኒት ነበርኩ። ስድስት ስምንት ወደ አስር አመት አካባቢ ግን በማሰልጠኛ ማዕከሎች ነበርኩ። የሆለታም ነበርኩ፣ የጃል ሜዳም ነበርኩ። የጠቅላላ የሰራዊት የስልጠና ምክትል አዛዥም ነበርኩ። ተኋላ መጨረሻዎች አካባቢ ኦፕሬሽናል ምክትል ነበርኩ፣ የትሬኒንግ መምሪያው ማለት ነው። የወድ ወረዳ ምክትል ነበርኩ መጨረሻ ሁለት አመት። በአሁኑ ሰዓት የመከላከያ ሰራዊቱ አመራሮች መሀል እርሶ አለቃቸው ሆነው እርሶ ስር የሰሩ የሚያስታውሷቸው አሉ? ደህና ይቅርብኝ፣ ብዙ ግን ይቅርብኝ። ይህን ጥያቄ ለማንሳት ምክንያት የሆነኝ በመከላከያው መግለጫ ላይ እርስዎን ወታደራዊ እውቀት የሌለው። ታወቃል እኮ መላው ሰራዊት የኢትዮጵያ ሰራዊት ምን የስታፍ ኮሌጅ ዲን ነበርኩ ያልከው ወታደራዊ ኮማንዳንት ነበርኩ ካልከው እኮ ብዙዎቹ አሁን ያሉ ጀኔራሎችም ኮሎኔሎችም እኔ ነበር ያሰለጠንኳቸው። ይታወቃል እኮ ምን የማይታወቅ ነገር አለ እንዴ? ክሊርሊ፣ የሆነ ሰው ብትጠይቅ እኮ የእኔ ፕሮፋይል በመከላከያ ይታወቃል። ምንም እኔ ይሄንን አሰለጠንኩት ይሄንን መራሁት ለማለትም ለእኔ የሚመጥን አይደለም። ግን ብዙዎች እኮ ጓደኞቼ ናቸው። ሁሉም አሰለጠንኳቸው ልልህ አልችልም። በጣም ብዙ እግራዊ ውስጥም ካለ እዛም ካለ ራሴም እየሰለጠንኩት ያሰለጠንኩትም ብዙ ነው። ስለዚህ በሚሊተሪ እውቀት ላይ ዝም ብሎ እዛ ያለው እኔን የሚመጥን አይደለም። አንደኛ አካዳሚክ አለም እኮ የመጀመሪያና ሁለተኛ ዲግሪ ያለኝ ሰው ነኝ። ሚሊተርል ደግሞ ያውም በትሬኒንግ በዛን ጊዜ አመራሮች የነበሩ ሁሉም ሰው ብትጠይቃቸው ያውቃሉ። በቲፒኤልኤፍም ድሮ በረሃ እያለንም አሁንም እዛ መከላከያ ያለውም ከገለበልጣሎ ከገለበልጣሎ አልልህም ስም ባይጠቅሱልኝም ከመምሪያ ከእዝ በቁጥር ሊነግሩኝ ይችላሉ አሁን ካሉት የመምሪያ ኃላፊዎች አያስፈልገኝም። ስለሚታወቅ ምንም ችግር የለም አያስፈልገኝም። ፈቃደኛ ሆነው ከኢትዮ ፎረም ጋር ላደረጉት ቆይታ በጣም አመሰግናለሁ ጀኔራል።